ትላንትናም ዛሬም እስከ ዘላለም ድረስ ያው ጌታ አይለወጥ። ያ የእግዚአብሔር ጸጋ አሁን በኔና በዮኒ ህይወት ውስጥ በሌሎች ወንድም እህቶች ውስጥ የእግዚአብሔር ጸጋ ይሰራል፣ ይታያል። ሚስ የምናደርገው ነገር ይሄ ነው። መጽሐፍ ቅዱስን ስናነብ በዛን ዘመን ላይ የቀረ እግዚአብሔር ነው ብዙዎቻችን አንደርስታንድ የምናደርገው። በጭራሽ የእግዚአብሔር ጸጋ ያን የቀረ አይደለም። ኦኬ ሰዎቹ አልፈዋል። አዎ፣ የእግዚአብሔር ጸጋ በእነሱ ህይወት ተገልጧል። አዎ ግን እግዚአብሔር የትላንት እግዚአብሔር ብቻ አይደለም። እግዚአብሔር የዛሬም እግዚአብሔር ነው፣ የአሁንም እግዚአብሔር ነው። እግዚአብሔር ሶ ያኔ እግዚአብሔር ያነሳ፣ ያኔ እግዚአብሔር የለወጠ፣ ያኔ እግዚአብሔር የሰራ እግዚአብሔር አሁንም ደግሞ በእኛ ዘመን ያ የእግዚአብሔር ምህረትና ቸርነት በኛ ህይወት ውስጥ ይታያል። ያ ነው እየሆነ ያለው። ሶ ለዚህ ነው ወንጌል ሰው ጋር ሲመጣ ኢየሱስ ሰው ጋር ሲመጣ የምታየው ተመሳሳይ ለውጥ ነው። ጳውሎስ ጋር ሲመጣ ጳውሎስ ጋር የህይወት ለውጥ ነበር። ኢየሱስ ቤቱ ገብቶ የማይለወጥ ሰው የለም። ባይዘዌ የማይቀየር ሰው የለም። ፈልገው ለመለወጥ ለማስመሰል ፈልገ አይደለም፣ ለሚመጣው መንፈስ ማንም ሰው ከታዘዘ ስራው እግዚአብሔር ነው። ልለወጥ ቆይ ሲአክት ላርግ ምናምን ብለህ አይደለም እግዚአብሔር በራሱ ስለሚሰራ ስለሚያደርግ ማለት ነው። እና ትልቁ ነገር ምንድን ነው? ዛሬም እግዚአብሔር ይሰራል። ዛሬም የእግዚአብሔር ምሕረት መገለጫዎች ጳውሎሶች አለን። በህይወት በቃ የእግዚአብሔር ክብር መገለጫዎች፣ የእግዚአብሔር ሕልውናውን የእግዚአብሔር ምሕረቱን ማሳያዎች ዛሬም አለን አለን በህይወት አለን። እና እግዚአብሔር አሁንም ይሰራል። እግዚአብሔር አሁንም የምህረት አምላክ ነው። ይህንን ስል እንደው ከአንድ የመጽሐፍ ቅዱስ ሀሳብ ብጀምር ደስ ይለኛል። ምክንያቱም ወንጌል ዛሬም የሚለውጥ ዛሬም የሚሰራ ስለሆነ ማለት ነው እና ይህንን ሀሳብ ባካፍል ደስ ይለኛል። እሺ፣ የእግዚአብሔር ቃል እንደዚህ ይላል ስአላይእንደዚህ ላይ ወደ ኢያሪኮም ገብቶ ያልፍ ነበረ። እነሆ ዘኬዎስ የሚባል ሰው ነበር። እርሱም የቀራጮች አለቃ ነበረ፣ ባለጠጋም ነበረ። ኢየሱስም የትኛው እንደሆነ ሊያይ ኢየሱስንም የትኛው እንደሆነ ሊያይ ይፈልግ ነበረ። ቁመቱም አጭር ነበረ እና ስለ ሕዝቡም ብዛት አቃተው እና በዚያችን መንገድ ያልፍ ዘንድ አለውና ያየው ዘንድ ወደፊት ሮጦ በአንድ ሾላ ላይ ወጣ። ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሻቅቦ አየና፣ ዘኪዮስ ሆይ ዛሬ በቤት እውላ እውል ዘንድ ይገባኛልና ፈጥነው ውረድ አለው። ፈጥኖም ወረደ፣ በደስታም ተቀበለው። ሁሉም አይተው ከኃጢአተኛ ሰው ጋር ሊውል ገባ ብለው አንጎራጎሩ፣ ይላል አንጎራጎሩ ዘኪዎስ ግን ቆሞ ጌታን፣ ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ ነው፣ ማንም በሐሰት ከስሼ እንደሆነ እንደሆን አራት እጥፍ እመልሳለሁ አለ። ኢየሱስም፣ እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል፣ የሰው ልጅ የጠፋውን ሊፈልግ ሊያድንም መጥቷልና አለው። ዚህ ዛውር ጋር ብራዘርስ የኛ ጌታ ይሄ ነው ጌታ የመጣው የጠፋውን ሊፈልግ ፈልጎ ካገኘው በኋላ ምን ሊያደርግ ሊያድነው ነው የመጣው ኢየሱስ እንደዚህ ነው ሃይማኖተኞች ኢየሱስ ክርስቶስን ከሰው ልብ ያርቃሉ ኃጢአትን በደልህን ነው ሃይማኖተኛ የሚነግርህ ሃይማኖተኛ ሁል ጊዜ የሚነግር በእግዚአብሔር ፊት እንደማትበቃ ፐርፌክት እንዳልሆንክ ነው የሚነግር። ሃይማኖት እንደዛ ነው ይዘ ሃይማኖት ሁል ጊዜ አንተ ያላደረግከውን ነገር ነው መስታወቶ ነው የሚያሳየ የበደልከውን ከእግዚአብሔር እውነት የራክከውን ማድረግ ያልቻልካቸውን ህግጋቶች ሁሉ ነው የሚነግር። ይሄ ሰው በጣም እኮ ልክ ናቸው። ቀራጭ ነው፣ ኃጢአተኛ ነው፣ በዳይ ነው። አልተሳሳቱም፣ አልተሳሳቱም፣ ምንም አልተሳሳቱም። ብዙዎች ስለኛ ህይወት ሲናገሩ ይዘ አይሳሳቱ ልክ ናቸው ኃጢአተኛ ነን፣ በደለኞች ነን በአለም ሳለን አስነዋሪ ነገሮችን ፈጽመን ይሆናል። አልተሳሳቱ፣ ግን የሚሳሳቱበት አንድ ፖይንት አለ። አንድ ፖይንት አለ። ኢየሱስ ቤታችን ከገባ በኋላ ግን ልዩ ሰው ነን። ዳት ዘ ዲፍረንስ ጋይስ፣ ልዩነት የሚያመጣው እሱ ነው።